ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 8 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ፋኖ በሰሜን ወሎ ቀጠና በርካታ ቦታዎችን መቆጣጠሩንና በአውሎጊያ ግንባሮችም ድል መቀናጀቱን ዓለም አቀፉ ሚዲያ አረጋግጧል። ተሰምታላችሁ። በአፋ ባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ በጡት ቆራጩ የአገዛዙ ጦር ላይ ከባድ ኪሳራ እያደረሰ ነው። ዝርዝር የግንባር መረጃዎችን ይዘናል። የብልጽግናው አገዛዝ ከስንታ እንደሚማረኩ የፋኖ አባላት ላይ አሰቃቂ ግፍ በመፈ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 ፋኖ በሰሜን ወሎ ቀጠና በርካታ ቦታዎችን መቆጣጠሩና በአውደ ውጊያ ግንባሮችም ድል መቀናጀቱን ዓለም አቀፉ ሚዲያ አረጋገጠ። ትናንትና ምሽትን ጨምሮ ሰሞኑን በፋኖና በአገዛዝ ወታደሮች መካከል በአማራ ክልል የተለያዩ አካባቢዎች ውጊያ መካሄዱ እንዳረጋገጠ የጀርመን ድምጽ ራዲዮ በዘገባው አመልክተዋል። ዶቼቬሌ በዘገባው በውጊያው የፋኖ ኃይሎች ተጨማሪ ቦታዎችን ተቆጣጥረዋል ብለዋል። ደቡብ ጎንደርና ሰሜን ወሎ መገናኛ ቦታ በሆነችው ጨጨሆ ነዋሪ የሆኑ አንድ የአካባቢው ነዋሪ ጨጨሆ፣ ዘቢት ገርገራና ፍላቂትን ጨምሮ ዙሪያውን የፋኖ ኃይሎች እንደያዙት ለዶቼቬሌ ተናግረዋል። የፋኖ ኃይሎች በሰሜን ወሎ ዞን ብቻ ስድስት ወረዳዎችን መቆጣጠራቸውን ደግሞ የጨጨሆ ክፍለ ጦር ዋና አዛዥ ሻለቃ ሚኪያስ መናገሩን ዘገባው ጠቅሷል። ትናንት የመንግስት ወታደሮች ራያ ቆቦ በሚባል ቦታ ተኩለሽን አልፎ ሙጃና ኩል መስክን ለመቆጣጠር ሙከራ ቢያደርጉም ብርቱ ጉዳት እንደደረሰባቸው ማክለዋል። መጀመሪያ ፋኖች ወደ ኋላ እንደማፈግፈጋሉ ያገዛዙ ጦርም ተስቦ ገዥ ቦታ ሲገባ የስበት ማዕከልን በመጠቀም አንድ ሰራ እንኳን ይዟል ወጣም ብለዋል። የመከላከያ ሰራዊት ቃል አቀባይ ብርጋዴር ጀኔራል ጌትነት አዳነ ስለ ሁኔታው እንዲናገሩ በእጅ ስልካቸው ደውሎ ዶቼ ቬሌ ቢጠይቃቸውም ከመንግስት ኮሚኒኬሽን በኩል ካልመጣ መልስ እንደማይሰጡ መናገራቸውን በዘገባው አስፍሯል። ይህም እየደረሰባቸው ባለው ምት የፖለቲካ ሰዎች በአብይ ታዘው ምላሽ ካልሰጡ አማራዎቹ እነ ጌትነት አዳነ የመተንፈስ መብት እንደሌላቸው ማሳያ ነው። በዚህም ጀኔራሉ መታፈናቸውን አረጋግጠዋል። በአንጻሩ የኮሚኒኬሽን ጉዳዮች አገልግሎት ሚኒስትር ደይታ ከበደ ደሲሳ ፋኖ ትንኮሳ ከመፈጸም ውጭ በየቦታው የመዋጋት አቅም የለውም ሲሉ ሀቁን የካደ ንግግር አድርገዋል። በአንጻሩ በትናንትናው እለት ለኢትዮጵያ ፕሬስ ድርጅት መረጃ የሰጡት የአማራ ክልል ኮሚኒኬሽን ኃላፊ መንገሻ ፈንታው ከፋኖ ጋር ድርድር ለማድረግ እየሰራን ነው ሲሉ አስታውቀው ነበር። ከበደ ደሲሳ ግን ይህን እንዲደራደረን እየሰራን ነው የተባለውን የፋኖ ኃይል አዲስ አበባ ተቀምጠው ከትንኮሳ የዘለለ የሚያደርገው ነገር የለም ብለዋል። በቅርቡ እንኳን በሰሜንና ደቡብ ወሎ ዞኖች ያገዛዙን ክፍለ ጦሮች የደመሰሰ በርካታ በርካታ ወረዳዎችን እስከ ከተማዎች የተቆጣጠረ በርካታ ጦር የማረከ የፋኖ ኃይል በመኖሩ ውጭ ጉዳይ ሚኒስቴር ጭምር ለተመድ አቤቱታ ማቅረቡን ከበደ ደሲሳ መረጃ የላቸውም። ዶቼ ቬለ ያነጋገረው ሌላ የፋኖ አባል በበኩሉ በሰሞኑ ውጊያ ሳንቃ ዘቢጥ እና ዲባላን የመሳሰሉ ቦታዎችን መቆጣጠራቸውን ገልጿል። በፋኖ ቁጥጥር የገቡ ብዙ ወረዳዎች ብዙ ቀበሌዎች አሉ። አሁን ሰሞኑን በተደረገው ኦፕሬሽን ማለት ነው፣ ጨጨሆ ሳንቃ፣ ዘቢጥ፣ ዲባላና እነዚህን የመሳሰሉ ቦታዎች ያለበት የእኛ ኃይል ነው ብሏል። ሰሜን ወሎ ላስታ ብልብላ ነዋሪ የሆኑ ሌላ አንድ ነዋሪ ያሉበትን አካባቢ ለረጅም ጊዜ ፋኖ እንደተቆጣጠረ በመግለጽ በሰሞኑ ውጊያ በአካባቢያቸው እንዳልነበር ተናግረዋል። ያው አሁን ሰላም ነው ለዚህ ሁለት ቀን ያህል የሚል አስተያየት ሰጥተዋል። በትናንትናው እለትም ሰሜን ወሎ ሳንቃ የሚባል ቦታ ትንሽ ከፍ ብሎ በቅሎ ማነቂያ በሚባል ቦታ ውጊያ እንደነበር ተገልጿል። በአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ በጡት ቆራጩ የአገዛዙ ጦር ላይ ከባድ ኪሳራ እያደረሰ ነው። አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቤት ወደድ መንገሻ አቲከም አንደኛ ክፍለ ጦር ጥቅምት 7 2018 ዓ ም ወንድማማቾቹ ሁለቱ ክፍለ ጦሮች ባደረጉት የጋራ ግዳጅ ከቡሬዳ ሞት ብርጌድ ጋር በቁጭ ከተማ መሽጉ የተቀመጠውን የአረመኔውን የጡት ቆራጩ ስርዓት ወንበር ጠባቂዎችን ከጠዋቱ 12 ሰዓት ጀምሮ ሲያደባዩ ታርፍደዋል። በውጊያውም የቡሬዳ ሞት ብርጌድ አምስቱም ሻለቃዎች በጋራ በመጣመር አንድ ላይ መሽጎ የተቀመጠውን የአረመኔውን ጦር እያሮጡ ምሽጉን አስለቅቀው ካምፑንም ለቆ ወደ ሶንቶም ቀበሌ ሲፈረጥጥ በርካታ የጡት ቆራጩ ስርዓት ወንበር ጠባቂዎች ሲደመሰሱ ቀሪዎቹን ቁስለኛ አድርገዋቸዋል። በሌላ አውደ ውጊያ ዜና ገዳም ልጃሞር ግንባር የቡሬ ዳሞት ብርጌድ ሰፊ ሻለቃ ከስድስተኛ ክፍለ ጦር ጋር በፈጸሙት ግዳጅ በርካታ ጠላቶችን ደምስሰው አቁስለዋቸዋል። ቁጭ ላይ መሽጎ የተቀመጠው የጡት ቆራጩ ወንበር ጠባቂዎች ግማሹ ሬሳውንና ቁስለኛውን ለቃቅሞ እየፈረጠጠ ወደ ሶንቶም ቀበሌ ሲገባ ቀሪዎች ተራራውን ተለጥፈው ሲቀጠቀጡ አርፍደዋል። በሌላ ዜና የአገዛዙ ጥምር ሰራዊት በየአቅጣጫው በመክዳት እስከ ሙሉ ትጥቃቸው የአፋ ሰሜን አማራ ቀጠና ላይ ዘለቀ እዝ የራስ አሞራው ውብነ ሶስተኛ ኮር የሰሜን ብርቅዬ ክፍለ ጦርን ተቀላቅለዋል። የሰሜን ጎንደር ዞን ዋና አስተዳደሪ የዲያቆን ሸጋውን አጃቢ ጭምር በርካታ ያገዛዙ ሚሊሻ፣ መከላከያ ሰላም አስከባሪ ሰራዊት ከበየዳ ከጠለምት ወረዳና ና ከዋግምራ ዞን አበርጌሌ ወረዳ የተውጣጡ የአገዛዙ ጥምር ኃይል ነው ፋኖን የተቀላቀሉት። በዚህም መሰረት አስር አድማ ብተና አምስት መከላከያ ሰራዊት አራት የሰላም አስከባሪ ስድስት የሚልሻ አባላት ሁለት ኤም አስራ አራት ና ሀያ ሶስት ክላሽ እስከ ሙሉ ተተኳሹ በመያዝ ሀያ አምስቱ ነው አፋብሃ ሰሜን አማራ ቀጠና በላይ እዝ ሰሜን ብርቅዬ ክፍለ ጦርን መቀላቀላቸው ታውቋል። የክፍለ ጦሩ ዋና አዛዥ አርበኛ አስፋው ሰርጸና ምክትል አዛዡ አርበኛ አድኖ ደማቅ አቀባበል አድርገውላቸዋል። የብልጽግናው አገዛዝ ከስንት አንዴ የሚማረኩ የፋኖ አባላት ላይ አሰቃቂ ግፍ በመፈጸም ፋኖ በምርኮኛ ወታደሮች ላይ ተመሳሳይ ግፍ እንዲፈጽም እያነሳሳ ነው ተባለ። የብልጽግና ቡድን ሁለተኛ ዓመቱን በተሻገረው በአማራ ክልሉ ጦርነት የፋኖን ክንድ መቋቋም ሲያቅተው አርሶ አደሮችን በአሰቃቂ ሁኔታ አገድለው አስከሬናቸውን በተሽከርካሪ ጭማሪ ሲጎትት የታየባቸው ቦታዎች ያሉ ሲሆን ላብነትም ጎንደር፣ ደብረ ታቦር ዙሪያ ተጠቃሽ ነው። በተጨማሪም ቆስለው የተገኙ ፋኖችን ይዞ በአሰቃቂ ሁኔታ አሰቃይ የገደለበት ሁኔታም ከወልዲያ በቅርብ ርቀት ዶሮ ግብር ላይ ሲዋጋ ቆስሎ በተማረከው ፋኖ ሞላ ላይ ታይቷል። አገዛዙ እነዚህንና መሰል ከሞራልና ከእሴት እንዲሁም ከዓለም አቀፍ የጦር ሕጎች በማፈንገጥ የሚፈጽመው አውሪያዊ ድርጊት በአማራ ጥላቻ የሰከረ መሆኑን በገሃድ የሚያሳዩ ናቸው። ነገር ግን ሰሞኑን በተለየ ሁኔታ እንዴት ተመሳሳይ የሆነ ድርጊት ሊፈጸም ቻለ? እነሱንም ከአምስት መቶ በላይ የሚሆኑ ምርኮኞች በፋኖ እጅ እንደሚገኙ እያወቀ በዚህ ልክ የተሰዉ የፋኖ ታጋዮችን ጡት በመቁረጥ ምን ለማ ለማሳካት አስቦ ነው የሚል ጥያቄ አስነስቷል ፋኖ እጁን የሰጠ ወታደርን ተንከባክቦ ይይዛል በሚል መከላከያ ሰራዊቱ በፋኖ ላይ ያደረበትን እምነት ለመናድ አገዛዙ የሄደበት ርቀት እስከ ምን ድረስ ነው የሚለው ሌላኛው የተነሳው ጉዳይ ነው አገዛዙ በአማራ ክልል በንጹሀን ላይ ና እንደ አጋጣሚ ከስንት አንድ ቆስለው በሚማረኩ የፋኖ አባላት ላይ ከሞራል ና ከእሴት ከባህል ና ከእምነት እንዲሁም ከአለም አቀፍ የጦር ህግ መርህ ባፈነገጠ መልኩ አሰቃቂ የሆነ ግፍ በመፈጸም በእጃዙር ፋኖ ተመሳሳይ የሆነ አጸፋዊ እርምጃ በመከላከያ ሰራዊቱ ላይ እንዲፈጸም እየሰራ ነው። ፋኖ በቁጣና በእልህ ተሞልቶ በሚማርካቸው ወታደሮች ላይ አገዛዙ በሚያስበው ልክ ግፍ ፈጽሞ ቢያሳይ፣ አገዛዙ ይህንን ድርጊት ቀሪውን ሰራዊት ለመቀስቀሻነት ይጠቀምበታል። አሁን ላይ መከላከያ ሰራዊቱ ከወደ ፋኖ የሚሰነዘርበትን ጥቃት መቋቋም አልቻለም። መከላከያ ሰራዊቱ በአውደ ውጊያው ጠንክሮ ከመዋጋት ይልቅ ደቂቃዎች ሳይቆይ ይፈርሳል። ፋኖ ምርኮኞችን እንደሚቀበልና እንደሚንከባከብ ሁሉም የመከላከያ ሰራዊት በሚገባ ተረድቷል። በዚህም በውጊያ ብቻ ሳይሆን በአዘቦት ቀንም ባገኛት መሽሎኪያ መንገድ ተጠቅሞ እድል ከገጠመው ከነ ትጥቁ ካለበለዚያ ግን ባዶ እጁንም እየፈረሰ ለፋኖ እጁን የሚሰጠው ሰራዊት ቁጥር ከቀን ወደ ቀን ጨምሯል ይህ ድርጊት አገዛዙን አስደንግጦታል የሰራዊቱ መናድና መፍረስ የመዋጋት ሞራል ማጣት አራት ኪሎ ያለውን ኃይል እንቅልፍ ነስቶታል መከላከያ ሰራዊቱ እጅ ብሰጥን ፋኖ አይገለኝም በሚል ፋኖ ያለውን እምነት ለመሸርሸር እና በተሰጠው የግዳጅ ቀጠና ተስፋ ቆርጦ የሞት ሽረት ውጊያ እንዲያደርግ አገዛዙ አሉኝ የሚላቸውን እድሎች የተጠቀመ እየተጠቀመ ነው። ይህም ከስንት አንድ እንደ አጋጣሚ የሚማረኩ የፋኖ አባላት ላይ አሰቃቂ ግፍ በመፈጸም በፋኖና በትግሉ ደጋፊዎች ዘንድ ቁጣን ለመቀስቀስ የሚለው ነው። በእርግጥ አገዛዙ በአማራ ጥላቻ የሰከረ ስለሆነ ከዘውትር ተግባሩ በተለየ መልኩ ከስንት አንድ እንደ አጋጣሚ በሚማርካቸው የፋኖ አባላት ላይ አሰቃቂ ግፍ በመፈጸም ፋኖ በእጃ ዙር አጸፋዊ እርምጃ ሲፈጽምበት እንዲህ አይነት ጥቃት ተፈጸመብህ በሚል የራሱን ሰራዊት ለማነሳሳት ከመጠቀም በዘለለ የጥላቻ እርካታውን ያስፈጽምበታል። ይህን ይህንንም ዝግጅት ያስፈጽም ዘንድ ወለጋ ላይ የአማራ ተወላጆችን በቤት ውስጥ ዘግቶ በእሳት ሲያቃጥል የነበረው የኦሮሚያ ልዩ ኃይል የመከላከያ ዩኒፎርም እንዲለብስ ተደርጎ ከሳምንት በፊት ወደ አማራ ክልል ተሰማርተዋል። ይህ ገና በስልጠና ካምፕ ውስጥ እንዳለ የአማራን ሕዝብ እንዲጨፈጭፍና በጥላቻ ኢንዶክትሪኔሽን የሚሞላው የኦሮሚያ ልዩ ኃይል መከላከያውን ተቀላቅሎ በአማራ ክልል ከተሰማራ ከሳምንት ወዲህ በጎጃምና በወሎ ቀጠናዎች እንደ አጋጣሚ ቆስሎ በተማረኩ በሁለት ሴት የፋኖ አባላት ላይ ከጦር ሕግና ከባህል እንዲሁም ከእምነት ባፈነገጠ መልኩ መልኩ ጡት በመቁረጥና የሰውነት አካላቸውን በመበጣጠስ አሰቃቂ ድርጊት ፈጽመዋል። በዚህ መልኩ አሰቃቂ ግፎችን በመፈጸም ፋኖ በቁጣ ተነሳስቶ በያዛቸውና ወደፊትም እጅ በሚሰጡ የመከላከያ ሰራዊት አባላት ላይ አጸፋዊ ድርጊት እንዲፈጽም የማነሳሳት ሴራ አንድ አካል ነው። ዘገባው የመረብ ሚዲያ ነው። ዩክሬን ተስፋ አድርጋው የነበረውን የረጅም ርቀት ሚሳይል ከአሜሪካ ሳታገኝ ቀረች። የዩክሬን ፕሬዚዳንት ቮሎድሚር ዘለንስኪ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ውይይት ካደረጉ በኋላ ቶማሃውክ ረጅም ርቀት ተወንጫፊ ሚሳይልን በተመለከተ ምንም ፍንጭ አልሰጡም። ትራምፕ ለዩክሬን ረጅም ርቀት ተወንጫፊ ሚሳይል ሊሰጡ እንደሚችሉ ተናግረው ነበር። ከዘለንስኪ ጋር ከተወያዩባቸው ነጥቦች አንዱ የዚህ መሳሪያ ጉዳይ ነው። ሆኖም ግን መሳሪያው ለዩክሬን እንዲሰጥ ስለ መስማማታቸው ለማወቅ አልተቻለም። ዘለንስኪ መሳሪያውን ያገኙ አይመስልም። አሁን ላይ መሳሪያውን ለዩክሬን ለመስጠት ዝግጁ እንዳልሆኑ ጠቁመዋል። በውይይታቸው ስለ ረጅም ርቀት ሚሳይሎች መወያየታቸውን ፕሬዚዳንቱ ተናግረዋል። ሆኖም ግን አሜሪካ ነገሮችን ማባባስ ስለማትፈልግ መግለጫ ለመስጠት አልፈቀዱም። ከውይይቱ በኋላ ትራምፕ በማህበራዊ ሚዲያ ገጻቸው ዩክሬንና ሩሲያ ባሉበት ይቁሙ ሲሉ ጦርነቱ እንዲገታ አሳስበዋል። ትራምፕ ከዘለንስኪ ጋር ከመወያየታቸው አንድ ቀን ቀደም ብሎ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር በስልክ ተነጋግረዋል። በቅርቡ ሁለቱ መሪዎች ሃንጋሪ ውስጥ ይገናኛሉ ተብሎ ይጠበቃል። ዜሌንስኪ ቶማሃውክ ረጅም ርቀት ተወንጫፊ ሚሳይል እንዲሰጣቸው የሚፈልጉት የሩሲያን የኃይል አቅርቦት ለማዳከም ነው። ትራምፕ መሳሪያው ለዩክሬን ሊሰጥ እንደሚችል ቢጠቁሙ በዋይት ሀውሱ ውይይት በግልጽ ቃል አልገቡም። ትራምፕ ሚሳይል መላክ ጦርነቱን ማባባስ ቢሆንም ጉዳዩ ለውይይት ክፍት ነው ብለዋል። ቶማሃውክ ሳያስፈልግ ጦርነቱን በቅርቡ እናቆማለን ብዬ ተስፋ አደርጋለሁ ሲሉም አክለዋል።